በእናቴ በኪዳነ ምህረት ስም ጠየቅኳችሁ፣ ላይክ አርጎት ቪዲዮን መላው ዓለም ይህንን ቅዱስና ድንቅ ስፍራ ይወቀው። የተዋህዶ ልጆች ኪዳነ ምህረት እያላችሁ ኮመንታሩ። የእናቴ የኪዳነ ምህረትን ቤት አያችሁት? ከላይ ስታዩት ውጪው ያለቀ ይመስላል፣ ደግሞ ድንቅ ውብ ሆኖን የተሰራው የተዋህዶ ልጆች የኪዳነ ምህረት ልጆች ይኸው፣ ውስጡ ግን ገና ብዙ እጅግ ብዙ ነገር ይቀራል። የምንሰራው የግላችንን ቤት አለ የምንሰራው የኪዳነ ምህረትን ቤት ነው። የተዋዱ ልጆች እባካችሁ እባካችሁ፣ ከዚህ ድንቅና ውብ ቤተ መቅደስ የእናንተ የእጃችሁ በረከት ይኖርበት፣ ስማችሁን በቀለም ወርቅ በሰማይ አጽፉ እያልጓችሁ ነው። እስቲ ይህን ሁሉ ስዕል ማን ነው የሚያስበው? የአንዱ ያንዱ ስዕል ዋጋ ያንዱ ካሬ አራት ሺህ ብር። ይሄ ሴራሚኩ አላለቀም። እባካችሁ አካውንት ይውላችሁ የምትችሉትን እርዱ። በእናቴ በኪዳነ ምሕረት ስም ጠየኳችሁ።